ወላጅ እናቱን ማጅራታቸውን በመምታት የግድያ ወንጀል የፈጸመው ግለሰብ በስርት ተቀጣ። በስፉ ፍቃድ ገርመው የ ሀያ ሁለት አመት ወጣት ከወላጅ እናቱ ጋር በቢሾፍቱ ከተማ አስተዳደር ድሪባ ክፍለ ከተማ ድሬ ቀበሌ ሰፈራ የተባለ አካባቢ ይኖሩ ነበረ። ለወላጅ እናቱ ወይዘሮ አስካለ ሮሪሳ ቲቤተኛ ሲሆን እድሜው ሀያ ውስጥ ሲገኝ መጠጣት፣ መቃማጨስ፣ ማጨስ የመሳሰሉትን ደባል ሱሶች ውስጥ ገብቶ እንደነበር የቢሾፍቱ ከተማ አስተዳደር አቃቢግ ግ ጽፈት ቤት የተለያዩ ወንጀሎች ና የነብስ ግድያ ምርመራ ክፍል አቃቢ ጽፈት ቤት የሆኑት ሰኝኑ ሙምሳ ለብስራት ራዲዮ ና ቴሌቪዥን ተናግረዋል። በሱ ፍቃድ ባህሪው ሊቀየር ባለመቻል ከቤት ውስጥ የእናቱን እቃዎች አውጥቶ መሸጥ፣ ማታ ሰክሮ በመምጣት ከእናቱ ጋር ግጭት በመፍጠር ብዙ ጊዜ ይታሰር እንደነበርም ተገልጿል። በዚህም በእናትና ልጅ መካከል ትልቅ አለመግባባት ተፈጥሮ በሱ ፍቃድ ከቤት ወጥቶ ጎዳና ተዳዳሪ ቢሆንም እናት አላስችል ብሏቸው መልሰው ወደ ቤት አስገብተውት እንደነበርም ተነግሯል። በሱ ፍቃድ ግን የባህሪ ማሻሻል ከማሳየት ወላጅ እናቱ ለሶስት ብር አምጡ በማለት በጉልበት ማስፈራራት ብሎም ለዱላ ሲጋበዝ እናት በተራቸው ከቤት በመውጣት ጉዳዩን ለአካባቢው የጸጥታ አካላት በማሳወቅ በሱ ፍቃድ ተመክሮ ወደ ቤት ተመልሷል። የካቲት 22 ቀን 2016 ዓ.ም ከምሽቱ አራት ሰዓት ላይ በሱ ፍቃድ በተለመደው ባህሪ ሰክሮ ሲመጣ እናት ዛሬም አልመከር አልክ እንዳሉት ይናገራል በሰጠው ቃል። በዚህም ነገር እናቴ ተማራቢ መጠጡን አንተን ይዞ ይጠፋል የምትጠጣበት ገንዘብ ደግሞ በስርቆ ስሜን ባ ታስነሳ እንዳሉት ና በዚህም በምሽት ከቤት ወጥቶ የጸጥታ አካላት ጠርተው ሊያሳስሩት እንደሆነ ሲይዙቱ እንደነበርም ተናግሯል። በነጋታው የሰፈራችን ሴትዮ በር ላይ ቁጭ ብዬ ሳለቅስ አይተው ምን እንደተፈጠረ ሲጠይቁኝ እናቴ መሞቷን ስነግራ ጮኸችና የአካባቢው ሰው ተሰብስቦ የሚለው በሱ ፍቃድ፣ በወቅቱ እናቱ በምን ምክንያት እንደሞቱ ባይናገርም ወድቀው ነው የሚል ምክንያት ሰጥቶም ነበር። ይሁን እንጂ የአካባቢው ነዋሪ ባደረባቸው ጥርጣሬ ምክንያት ፖሊስ አስክሬኑን እንዲመረምር ያደርጋሉ። የአስክሬኑ ምርመራ ማጅራታቸው ላይ በደረሰባቸው ምት ለሞት መብቃታቸውን የሚገልጽ ውጤት ለፖሊስ ያደርሳሉ። ፖሊስም የአስክሬን ምርመራውን ውጤት ተመልክቶ በሱ ፍቃድን ሲመረምር ወድቀው ነው የሚለውን ሀሳቡን ቀይሮ የተፈጠረውን በሙሉ ለፖሊስ ቃሉን ሰጥቶ የምርመራ መዝገቡ ተጠናቆ ለአቃቢ ህግ ይላካል። አቃቢ ህግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀለኛ ሕግ ቁጥር መሰረት ክስም ይመሰርታል። የተመሰረተውን ክስ ሲከታተል የቆየው የቢሾፍቱ ከተማ አስተዳደር ከፍተኛ ፍርድ ቤትም መጋቢት 19 ቀን 2017 ዓም በዋለው ችሎት ተከሳሽ በስፉ ቃድ ገረመው ጥፋተኛ ሆኖ በመገኘቱ በ17 ዓመት እስራት እንዲቀጣ ውሳኔ ማስተላለፉን አቃቢ ሕግ የሆኑት ሰኝኑ ሙምሳ ጨምረው ለብስራት ራዲዮና ቴሌቪዥን ተናግረዋል። ዘገባዊ ኤደን ሽመልስ ነው። ባለስልጣኑ ያልተጣራ ፍሳሽ በመልቀቅ ወንዝን የበከሉ ሁለት ተቋማት እያንዳንዳቸው አንድ ሚሊዮን ብር በመቅጣት እርምጃ መውሰዱን ገልጿል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ከአዲስ አበባ አካባቢ ጥበቃ ባለስልጣን ጋር በመተባበር በልደታ ክፍለ ከተማ ፍሳሽ ወደ ወንዝ በመልቀቅ ወንዝ የበከሉ ሁለት ተቋማት እያንዳንዳቸው አንድ ሚሊየን ብር በድምሩ ሁለት ሚሊየን ብር በመቅጣት አስተዳደራዊ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የኮሚኒኬሽን ዳይሬክተር አቶ ምስራሽ ግርማ ለብስራት ራዲዮና ቴሌቪዥን ተናግረዋል። ባለስልጣኑ የቢራና የለስላሳ መጠጦች ማምረቻ ድርጅት የሚለቁት ፍሳሽ በተደረገለት የናሙና ምርመራ ወንዝን የሚበክል መሆኑን የተረጋገጠ ሲሆን በደንብ ቁጥር 180 ህዝባር 2017 መሰረት አስተዳደራዊ እርምጃ መውሰዱን ገልጿል። ወንዞችን ከብክለት የጸዱ ከማድረግ አንጻር የደንብ ማስከበር ባለስልጣንና የአካባቢ ጥበቃ ባለስልጣን በጋራ የግንዛቤ ማስጨበጫ ስራዎችን በስፋት እየሰጡ መሆኑም ተገልጿል። በግንዛቤው መሰረት ተቋማትና ግለሰቦችን ህገወጥ ተግባራቸው ሊቆጠቡ ባለመቻላቸው አስተዳደራዊ እርምጃ እየተወሰደ መሆኑን አቶ የመስራች ግርማ ጨምረው ለብስራት ራዲዮና ቴሌቪዥን ተናግረዋል። ዘገባው የስምሀር አለባቸው ነው። የዓለም ሀገራት መሪዎች የትራምፕ ታሪፍ ትልቅ ጉዳት ያስከትላል ሲሉ ተናገሩ። የዶናልድ ትራምፕ አስተዳደር ወደ አሜሪካ በሚገቡ ሸቀጦች ላይ አዲስ ቀረጥ ለመጣል መወሰኑን ለዓለም ኢኮኖሚ ትልቅ ጉዳት ነው ሲሉ የአውሮፓ ህብረት ኮሚሽን ኃላፊ ኡርሱላ ፎን ደር ላየን ተናግረዋል። የኮሚሽነሯ አስተያየት ቻይናን ጨምሮ የበርካታ ሀገራትን ሀሳብ አስተጋብቷል። የታሪፍ አስተዳደሩን በመቀጠልና አሜሪካ ላይ ቆራጥ እርምጃዎችን እንደምትወስድም ቻይና አስታውቃለች። የዩናይትድ ስቴትስ ፕሬዚዳንት ከኤፕሪል አምስት ጀምሮ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ የአስር በመቶ ታሪፍ ይፋ ቸው ይታወሳል። ከኤፕሪል ዘጠኝ ጀምሮ ደግሞ ወደ 60 የሚጠጉ ሀገራትም በከፍተኛ ታሪፍ ይመታሉ። ትራምፕ እርምጃቸውን ፍትሃዊ ባልሆነ የንግድ ፖሊሲ ላይ የአጸፋ ምላሽ መሆናቸውን ገልጸው በውሳኔያቸው በጣም ደግ እንደነበርን ያሳያል ሲሉም ተደምጠዋል። ትራምፕ ታሪፍ የአሜሪካን ማምረቻ ለማሳደግ እንደሚውል ገልጸው እርምጃው አሜሪካን እንደገና ሀብታም ያደርጋል ሲሉም ተናግረዋል። ሐሙስ እለት መግለጫ የሰጡት ፎንደሌየን አዲስ ታሪፍ በዓለም ዙሪያ በሚሊዮን ሮች ለሚቆጠሩ ሰዎች አስፈሪ መዘዝን እንደሚያስከትልም ተናግረዋል። በጣም ተጋላጭ በሚሆኑ ሀገራት ላይ ያለውን ተጽዕኖ አጽንዖት በመስጠት አውሮፓ ወጥ የሆነ አካሄድ እንደምትወስድም ቃል ገብተዋል። የአውሮፓ ሕብረት የሀያ በመቶ ታሪፍ የሚጣልበት ድርድሩ ካልተሳካ የመከላከያ እርምጃዎች እያዘጋጀ መሆኑን አስጠንቅቋል። ከመካከላችን አንዱ ይህንን ከወሰደ ሁላችንም እንቀጥላለን ብለዋል። የትራምፕ አጋር የሆነችው ጣሊያናዊቷ መሪ ጆርጂያ ሜሎኒ ውሳኔ ስተት ነው ነገር ግን ከአሜሪካ ጋር የንግድ ጦርነትን ለመከላከል እንደምትሰራም ተናግራለች። የስፔን አቸዋ ፔድሮ ሳንቼዝ ስፔን ዝግ ያልሆነች አለም እንድትፈጠር ቁርጠኝነቷን ትቀጥላለች ሲሉም፣ የአይርላንድ መሪ ቶኦይዝሽ ሚሼል ማርቲን በበኩላቸው የትራምፕ ውሳኔ በጣም የሚጸጽት ነው ብለዋል። የፈረንሳዩ ፕሬዚዳንት ኤማኑኤል ማክሮን በአዲስ ታክስ ከተጣለባቸው የንግድ ዘርፎች ተመልካቾች ጋር በኤልሴ ቤተ መንግስት መምከራቸውን ተናግረዋል። ቻይና በፕሬዚዳንት ትራምፕ የከፋ ወንጀለኞች ተብለው ከተፈረጁት ሀገራት አንዷ ስትሆን በምርቶች ላይ የ34 በመቶ ታሪፍ ተጥሎባታል። አሁን ካለው የ20 በመቶ ቀረጥ ጭማሬ ሲሆን አጠቃላይ ቀረጡ ቢያንስ 54 በመቶ ደርሷል። የቻይና የንግድ ሚኒስትር አሜሪካ ታሪፉን ወዲያውኑ እንድትሰርዝ ያሳሰቡ ሲሆን ቻይና የራሷን መብትና ጥቅም ለማስከበር በቆርጠኝነት የአጽፋ እርምጃም ትወስዳለች ብለዋል። ወደ አሜሪካ በምትልከው ምርት ላይ የ32 በመቶ ታሪፍ የተጣለባት ዋን እርምጃ ምክንያታዊነት የጎደለው በማለት ጠርተዋለች። የታይዋን መሪ ቾንጁንግታይ ለዩናይትድ ስቴትስ ከባድ ምላሽ እንደሚሰጡም ተናግረዋል። የደቡብ ኮሪያ ተጠባቂ ፕሬዚዳንት ሃንዳሽ ሶ እንዳሉት የዓለም ንግድ ጦርነት እውን ይሆናል እና መንግስታቸው የንግድ ቀውሱን ለማሸነፍ መንገዶችን እንደሚመለከቱም ተናግረዋል። ጃፓን የተጣለባትን የ24 በመቶ ቀረጥ እጅግ በጣም የሚያሳዝን በማለት የዓለም ንግድ ድርጅትና የአሜሪካ ጃፓን ስምምነቶች ልንመልስ ይችላልም ብላለች። ታይላንድ በተጣለባት የ36 በመቶ ታሪፍ እንደምትደራደርም ተናግራለች። የእስራኤል የኢኮኖሚ ባለስልጣናት በዋሽንግተን በተጣለችው የ17 በመቶ ታሪፍ ሙሉ በሙሉ መናደዳቸው የሀገር ውስጥ መገናኛ ብዙሃንም ዘግቧል። ሃንጋሪ የእስራኤል ጠቅላይ ሚኒስትርን ወደ ሀገሯ ከመቀበሏ በፊት ከዓለም አቀፍ የወንጀለኞች ፍርድ ቤት አባልነቷ እንደምትወጣ አስታወቀች። የሃንጋሪ መንግስት ከዓለም አቀፍ የወንጀለኞች ፍርድ ቤት አይሲሲ እንደሚወጣ አስታወቀ። ጠቅላይ ሚኒስትር ቪክቶር ኦባን የእስራኤሉ አቻቸው ቤንጃሚን ኔታናዩ ከመቀበላቸው አስቀድመው ይህንኑ የተናገሩ ሲሆን ቤንጃሚን ኔታናዩ የእስር ማዘዣ በፍርድ ቤቱ እንደወጣባቸውም ይታወቃል። ሃንጋሪ ከ ዓለም አቀፍ የወንጀለኞች ፍርድ ቤት ትወጣለች። መንግስት በህግ መንግስታዊ እና ዓለም አቀፍ የህግ ማዕቀፎች መሰረት የመውጣት ሂደቱን ሐሙስ ጀምራል በማለት የኦርባን አስተዳደር ዋና ጸሐፊ የሆኑት ጌርጌሊ ጉላያስ ሐሙስ ዕለት በፌስቡክ ገጻቸው ላይ አጋርተዋል። አይሲሲ የፖሊስ ኃይል የለውም፣ ነገር ግን በንድፈ ሐሳብ ደረጃ የፍርድ ቤቱን ውሳኔዎች የማክበር ህጋዊ ግዴታ ባለባቸው መቶ ሀያ አራት አባላት ላይ ሀገሪቱ ላይ መተማመን መቻል አለበት። ይህ ማለት በአብዛኞቹ የዓለም ሀገራት ኔታናዩ መሬታቸውን ቢረግጡ የእስር ማዘዣ መፈጸም አለበት። ከዛም ኔታናዩ ላይ ወደ አይሲሲ ይልካል። ነገር ግን ፍርድ ቤቱ አባል ሀገራት ይህንን ካላ ከበሩ ማዘዣዎችን የሚያስፈጽምበት መንገድ የለውም። በሌላ በኩል የእስራኤል ጦር ባለፉት 24 ሰዓታት ውስጥ ባደረገው ጥቃት ስድስት የአንድ ቤተሰብ አባላት ጨምሮ ቢያንስ 41 ፍልስጤማውያንን በአንድ ሌሊት በመላው ጋዛ ተገድለዋል። ተዋጊ ጀቶች በካንዮኔስ በመኖሪያ ህንጻ ላይ፣ የተፈናቀሉ ሰዎች በሚኖሩባቸው ድንኳኖች ላይ ኢላማ ያደረገ ሲሆን ጥቃቱን ተከትሎ የነፍስ አድን ቡድኖች ወደ ስራቸው ገብተዋል። እንደ ኢሮፓያን አቆጣጠር ከማርች 18 ጀምሮ እስራኤል በአካባቢው ላይ ያደረሰችው ጥቃት ሐማስ በጥር ወር የተደረሰውን የተኩስ አቁም ስምምነት እንደገና እንዲደራደር ለማስገደድ እንደ ከፍተኛ ግፊት የማድረፍ ዘመቻ አካልም ነው። ሐማስ ግን ቀደም ሲል ወደ ተስማማው ስምምነት እንዲመለስ አጥብቆ እየጠየቀ ሲሆን፣ በምላሹ የተኩስ አቁም ስምምነት ለማድረግ ሁለቱን ምርኮኞች በአንድ ጊዜ ለመልቀቅ ሀሳብም አቅርቧል።